የምስራቅ አፍሪካ ጳጳሳት ጉባኤ በአዲስ አበባ መካሄድ ጀመረ። የምስራቅ አፍሪካ ጳጳሳት ጉባኤ በሲኖዶስ ተግባራዊነት ላይ የተኮረ ጉባኤውን በአዲስ አበባ መካሄድ ጀመረ። ዘጠኝ ሀገራትን ያቀፈውና በሀገሪቱ መካከል ያለውን ሁለንተናዊ ትስስር ለማጠናከር የተቋቋመው ምስራቅ አፍሪካ ጳጳሳት ጉባኤ መስያ ለሁለት ተከታታይ ቀናት በሲኖዶስ ተግባራዊነት ላይ ትኩረቱን ያደረገው ጉባኤ በማካሄድ ላይ ይገኛል። በጉባኤ ላይ የተገኙት የምስራቅ አፍሪካ ጳጳሳት ጉባኤ ዋና ጸሐፊ ክቡር አባ አንድሪ ኳፋ ለጣቢያችን እንደተናገሩት የዚህ ጉባኤ ዋነኛ ዓላማ በአባል ሀገራቱ በሲኖዶስ አተገባበር ዙሪያ ለመወያየት መሆኑን ተናግረው አገራቱ በሲኖዶስ አተገባበር ላይ ምን አይነት ሁኔታ ውስጥ እንደነበሩ ልምዳቸውን የሚያጋሩበትና ለቀጣይ አቅጣጫ የሚያስቀምጡበት መሆኑን ጠቁመዋል።

የዚህ ስብሰባ ዋና ዓላማ ከአሚሲያ ምስራቅ አፍሪካ ሀገራት ከኢትዮጵያ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ዩጋንዳ፣ ኬንያ፣ ታንዛኒያ ማላዊና ዛምቢያ የመጡ የሲኖዳሊቲ ልኡካንን ማሰባሰብ ነው። ከአንድ ዓመት በኋላ ሁሉንም ያሰባሰብ ነው፣ ወደ ኋላ በመመልከት ምን ተፈጥሮ ነበር የሚለውን እንድናይና አጀንዳችንንም ወደፊት እንድናስቀጥል ነው። ብፁዕ ካርዲናል አቡነ ብርሃን ኢየሱስ በበኩላቸው ካቶሊካዊት ቤተ ክርስቲያን በምስራቅና በሰሜን ምስራቅ አፍሪካ ትልቅ ሚና እየተወጣች የምትገኝ መሆኑን ጠቁሟል። ይህ የሲኖዶስ ጉባኤ በአባል ሀገራቱ አብሮ መጓዝ አለማን አንግቦ እየተካሄደ እንደሚገኝ የገለጹት ብፁዕነታቸው፣ በተለይም በዚህ ጉባኤ ላይ በቀጠናው አገራት እየተስተዋሉ የሚገኙ ችግሮችን እንዴት መፍታት እንደሚቻል የምንወያይበት ነው ብለዋል። ካቶሊካዊት ቤተ ክርስቲያን በምስራቅ አፍሪካ ባሉ ማህበራዊ ችግሮች ውስጥ ምን አቋም እየወሰደች ነው በሚለው ላይ አሁን እየተወያዩ ናቸው። ለምሳሌ በቅድም እንዳልሽው ይሄ አካባቢው የወጣት ማዕከል ነው። በወጣቱ ማዕከል ደግሞ ብዙውን ጊዜ የሚታየው ትልቁ የስራ አጥነት ነው። ስራ አጥነት ስላለ ወጣቱ አገሩን ትቶ ስራ ወዳለበት ሲጎርፍ ነው የምናየው። እና እሱ በእኛ ብቻ በኢትዮጵያ ብቻ አይደለም። በሁሉ አፍሪካ፣ ምስራቅ አፍሪካ እና ሰሜን ምስራቅ አፍሪካ ላይ ያለ ተግዳሮት ነው በአሁኑ ጊዜ። እነዚያም ወጣቶች ይሄዳሉ፣ ግን ብዙውን ጊዜ ከለላ ሳይኖራቸው፣ በተለይ የህግ ከለላ ሳይኖራቸው ይሄዳሉ። ብዙ ችግር እናያለን። በዚህ ሳምንት ብቻ ከአንድ ሺህ በላይ ኢትዮጵያውያን ናቸው ሳውዲ አረቢያ ወደዚህ ሀገር የመጡት ከዚህ በፊት ወደ አራት መቶ ሺህ ምናምን ወጣት መጥተዋል። ያንንም አሁን ካቶሊካዊ ቤተክርስቲያን እየተቀበለች በዚህ ላይ ምን እንስራ እየተባለ የምናጠናው ነገር ነው ያለው። እንግዲህ በሙያ ማሰልጠን እንደሚያስፈልገን፣ የእኛን ወጣቶች በሙያ ከሰለጠኑ በሰለጠኑበት ሙያ በሀገር ውስጥ መስራት እንዲችሉ ወደ ውጭም ቢሄዱ በህጋዊ መንገድ ሄደው በተሰጣቸው ወይም ባላቸው ችሎታ ትክክለኛ ክፍያ እየተከፈላቸው እንዲያገለግሉ። እንዲሁም ደግሞ ለምን ይሄን ብቻ እንመኛለን? ለምን በሰሜና ምስራቅ አፍሪካና በምስራቅ አፍሪካ ያሉ ወጣቶች እንደልባቸው ለምን አገር ውስጥ አይዞሩም? ለምንድን አፍሪካ ህብረት እኛም ቢሰማን ካቶሊክ ቤተክርስቲያንን ቢሰማ ለዚህ አካባቢ ለምሳሌ ለአፍሪካ ቀንድ አካባቢ በፓስፖርት ሳይሆን በመታወቂያ ብቻ ወጣቱ መዘዋዝ አካባቢ መዘዋዘር ቢችል እና አንድ ኢትዮጵያዊ ወጣት ወደ ሶማሊያ መሄድ ቢችል፣ ሱማሊያዊ ወጣት ደግሞ ወደ ጁባ የጁባ ያለው ደግሞ ወደ ኤርትራ፣ ኤርትራ ያለው ወደ ኬንያ ወደ ኢትዮጵያ እንደዚህ ቢዘዋዘር ወጣቱ ስራ መፍጠር ችሎታ አለው እያየንም ነው። ጁባ ስንሄድ ውሃ እንኳን የሚያድሉ ኢትዮጵያን ናቸው። ሬስቶራንት ምናምን የሚሰሩ ኢትዮጵያን ናቸው። ሆቴሎች ምኖች የሚሰሩ ኢትዮጵያን ናቸው እና ስራ እድሉ ካለ ይሰራሉ። የደቡብ ሱዳን ብፁዕ ካዲናል አቡነ ስቴፈን ሙላ በበኩላቸው ከዚህ ቀደም በሮም አጠቃላይ ሲኖዶስ ስብሰባ ማድረጋቸውን አውስተው አሁን ደግሞ ከአባል ሀገራቱ ጋር በህብረት መሰብሰባችን እንዴት ተግባራዊ ለማድረግ እንድንወያይ ስለሚረዳን ጠቃሚ ነው ብለዋል። እዚህ የመጣ ነው በሮም ጠቅላላ ሲኖዶስ ላይ ልምዳችን ለማካፈልና እንዴት ይህን ሲኖዶስ በሀገራችንና በሀገር ስብከታችን እናየዋለን የሚለውን ለማየት ነው። ብዙዎቻችን እንደ አጋራኑም እንደ አሚሲያ ጳጳስነታችን አንድ ላይ መቆም እንዳለብንና አንዳችን ሌላኛችንን በወንድማማችነት ልንጎበኝ የሚገባ መሆኑን ነው።